እሳቸው መገኘቱ እርግጠኛ እስከሆነ ድረስ እውነት ነው ብሎ አምኖ ይቀበላል። ሲያምንም ተስዲቀን ጃዚመን ላ ዩኻሊጡሁ ሸኩን ወላ ረይብ፣ ምንም አይነት ጥርጣሬም ሆለ መዋለል ያልተቀላቀለበት የሆነ እርግጠኛ እምነት ነው የሚያምን። በአላህና በመልእክተኛው ያመነ ሰው የአላህ የተስፋ ቃል ኪዳን ጀነት እውነት ነው ያለ ጀሀነምም እውነት ነው። ቅያማ መጪ ነው አይቀርም፣ ብሎ ከልቡ ያመነ ሙስሊም ይሄ እምነቱ ምን ያደርገዋል? የአላህና የመልክተኛውን ትዕዛዝ ለማክበር ይቀሰቅሰዋል። አላህና ስለዚህም ትክክለኛ ሙዕሚን አላህና መልክተኛውን በአግባቡ የሚታዘዝ ነው።

እንደምን ዋላችሁ፣ እንደምን አመሻችሁ። ወሊላህል ሐምድ ወልሚና፣ በጣም ደህና ነኝ። የዓለማቱ ጌታ አላህ የተመሰገነ ይሁን። እንሻአላህ ወደ ዛሬው ፕሮግራማችን በቀጥታ እንገባለን። ሙቅተዳያቱል ኢማን፣ ትክክለኛ ኢማን የሚያስከትላቸው ነገሮች ትክክለኛ ኢማን በአማኞች ማንነት ወይም በአማኞች ሕይወት ውስጥ መገለጫ የሆኑ ነገሮች ምን ምንድናቸው? የሚለውን አንዳንድ ነጥብ አንስተን እንመለከታለን። አላህ ትክክለኛ ኢማንን ይወፍቀን። ኢማን ማለት ያው ቀጥታ ፍቺው እምነት ማለት ነው። የአንድን ነገር እውነታነት ማጽደቅ፣ የአንድን ነገር እውነታነት ማረጋገጥ ኢማን ተብሎ ይጠራል። አላህ ጌታው መሆኑን ያመነ ሙስሊም ሙዕሚን ነው ማለት ነው። በአላህ አንድነት አምኗል አረጋግጧል። ረሱል ሰለላሁ ዐለይሂ ወሰለም የአላህ መልክተኛና የነቢያት መደምደሚያ መሆናቸውን ከልቡ አምኖ በአንደበቱ የመሰከረ ሙስሊም ሙዕሚን ይባላል። አመነ፣ አረጋገጠ። ከሞት በኋላ ድጋሚ መቀስቀስ አለ። በአላህ ፊት በመቆም መመርመርና ሒሳብ መደረግ አለ። የስራ ዋጋንም እንቀበላለን

ወኑጥቅ ቢልሊሳን ምላስም ምስክርነት የሰጠውና ወልአመል ቢልአርካን ሰውነታችን በሥራ የገለጸው ነገር ኢማን ተብሎ ይጠራል። ኢማን ማለት ግዴታ በልብ ብቻ የታወቀ የታመነ ማለት አይደለም። ስለ ጉዳዩ እውነተኝነት ልብ በሙሉ መልኩ አምኖ ከተቀበለ፣ ምላስ እውነተኝነቱን ከመሰከረ፣ ሰውነትም በታዛዥነት ከገለጸው ከተገበረው ኢማን ተብሎ ይጠራል። አላህ አምላክ መሆኑን ያመነ ሙስሊም በልቡ አምኖ ይቀበላል፣ በአንደበቱም የእሱን አምላክነት ይመሰክራል፣ በሰውነቱም አላህን በማምለክ እርሱን ብቻ በመገዛት ያረጋግጣል ማለት ነው። ኢማን ኢዕቲቃዱን ወዐመል፣ እምነትም ሥራም ነው ማለት ነው። የልብ ማረጋገጥ ብቻውን ትክክለኛ ኢማን አይባልም። ኢብሊስ ለዕነቱላሂ ዓለይህ ከሃዲ የተሰኘው በታዛዥነት ስላልገለጸ ነው። አላህ ጌታው እንደሆነ ያምናል። ስላመነም ነው ረቢ ፈአንዚርኒ ኢላ የውም ዩብዐሱን ያለው። ጌታዬ አላህ ሆይ ሰዎች እስከሚቀሰቀሱበት ቀን እስከ የውሙል ቅያማ በሕይወት አቆየኝ ብሎ አላህን ለምኗል። አላህ ጌታው እንደሆነ ያምናል ማለት ነው ውስጡ እድሜን የሚሰጥ የሚያቆይ አምላክ እሱ ብቻ መሆኑንም ስላወቀና ስላመነ እስከ ቅያም ቀን ድረስ አቆየኝ ብሎ አላህን ለምኗል። ለምንድነው ታዲያ ከሃዲ የተሰኘው ሲባል በተግባር ለመታዘዝ አልፈቀደም። ለአባታችን አደም ዓለይሂ ሰላም የአክብሮትን ስግደት እንዲሰግዱ መላእክትን ባዘዛቸው ጊዜ ፈሰጀደል መላኢከተ ኩሉሁም አጅመዑን ኢላ ኢብሊስ ነው። መላእክት በጠቅላላ ሁሉም ሲሰግዱ ኢብሊስ ግን አልሰግድም ብሎ ነበር። ትቢት፣ እንቢተኝነቱ፣ ክህደቱ እስከተተው ማለት ነው። ስለዚህም ኢማን ማለት ማወቀረ ፊል ቀልቢ ወሰደቀሁል አመል፣ ልብ ውስጥ ተረጋግቶ የተቀመጠ ሰውነት በታዛዥነት የመሰከረለት በስራ ከተገለጸ ኢማን ይባላል። ዛሬ የምናወራው አላህ ፈቃዱ ከሆነ ስለዚህ ኢማን ይሆናል። ይህንን ኢማን የሚያሳዩ መገለጫዎች አሉት። እውነተኛ አማኝ እውነተኛ አማኝ መሆኑን ራሱን በመፈተሽ የሚያገኘው ማለት ነው። አንዳንድ ነጥቦች የምናያቸው እንግዲህ፣ የትክክለኛ ኢማን መገለጫ ከሆኑት መካከል አንዱ አተስዲቅ ቢኩል ማ ጃአ ምን ዓንደላህ ከአላህ ዘንድ የመጣውን ሁሉ እውነት ብሎ መቀበል ሳያስተባበል። ሳያስተባብል

አላህ ያስተላለፈውን መልእክት እሳቸው የተናገሩትን ሁሉም ከእሳቸው መገኘቱ እርግጠኛ እስከሆነ ድረስ እውነት ነው ብሎ አምኖ ይቀበላል። ሲያምንም ተስዲቀን ጃዚመን ላዩኻሊጡሁ ሸኩን ወላ ረይም፣ ምንም አይነት ጥርጣሬም ሆለ መዋለል ያልተቀላቀለበት የሆነ እርግጠኛ እምነት ነው የሚያምነው? ከአላህና ከመልእክተኛው የተገኘ ነገር በጠቅላላ ምንድን ነው እውነት ነው። የእኛ አእምሯችን ደረሰበትም አልደረሰበትም ሳይንስ በጊዜ ሂደት አረጋገጠውም አላረጋገጠውም ከአላህ ቃልና ከመልእክተኛው ሐዲስ የተገኘ ከሆነ እውነት ለመሆኑ ያ ብቻ በቂ ነው። ሊአነ አላሃ ላ የቁሉ ኢላ ሐቃ፣ አላህ እውነት እንጂ ሌላ አይናገርም። ወረሱሉሁ ሰለላሁ ዓለይሂ ወሰለም ላ መልእክተኛውም እንደዚሁ እውነትን እንጂ ሌላን አይናገሩም። ከአላህና ከመልእክተኛው የመጣ ነገር በጠቅላላ ፍጹም እውነት ነው ብሎ ነው የሚያምነው። በዛ ተቃራኒ ደግሞ አላህና መልእክተኛው የተናገሩትን ነገር የሚቃረን አላህና መልእክተኛው ካስተማሩት ነገር በተቃራኒ የሆነ ማንኛውም አይነት ንግግርና ትምህርት ሁሉ ባጢል ነው፣ ከንቱ ነው ብሎ ነው ሙዕሚን የሚያምነው። ሁለት ተቃራኒ እውነት የለምና። ስለዚህ የእውነት ንግግር ሁሉ መመዘኛው የአላህ ቃልና የመልእክተኛው ሱና ነው። ከነሱ የሚጸርር የሆነ ነገር በጠቅላላ ሐሰት ነው ብሎ ያምናል። ከሞት በኋላ ህይወት አለ ብሎ ጌታችን አላህ ነግሮናል፣ መልክተኛው በሀዲስ አስተምረውናል፣ እኛም አምነን ተቀብለናል። ፈማ ዩከቡከ ባዕዱ ብዲን፣ ከዚህ በኋላ በፍርዱ ቀን በቅያም ቀን አንተ ለማስተባበል ምን ይኖረሃል? አለይሰ አላሁ ቢአሕከሚል ሐኪሚን አላህ የጥበበኞች ሁሉ ጥበበኛ፣ የፈራጆች ሁሉ እውነተኛ ዳኛና ፈራጅ አይደለም እንዴ ነው። ስለዚህ ከተናገረ በቂ ነው። ማን ሄዶ አየው ወይንም ደግሞ ሳይንስ የሞተ ሰው እንደሚቀሰቀስ እንዴት አረጋግጧል? የሚል ነገር አስፈላጊ አይደለም። አላህ እና መልእክተኛው ከተናገሩ በቂ ነው። ይሄ አንደኛው የትክክለኛ ኢማን መገለጫው እራሳችንን መፈተሽ አለብን። ከአላህና ከመልእክተኛው የመጣውን ሁሉ በጠቅላላ እውነት ነው ብለን አምነን እንቀበላለን፣ ምንም ሸክ ሳይኖርብን። ይሄ አንደኛ ነጥብ ነው። ሁለተኛ፣ ሌላው የትክክለኛ ኢማን መገለጫ ባህሪው ምንድን ነው? ጣዓቱላህ አዘ ወጀለ ወጣዓቱ ረሱሊህ ሰለላሁ አለይሂ ወሰለም፣ አላህ እና መልእክተኛውን መታዘዝ ባዘዙን ነገር ላይ አቅማችን በቻለ መልኩ ታዛዥ ሆነን መገኘት የትክክለኛ ኢማን መገለጫ ባህሪ ነው። በአላህና በመልእክተኛው ያመነ ሰው የአላህ የተስፋ ቃል ኪዳን ጀነት እውነት ነው ያለ፣ ጀሃነምም እውነት ነው፣ ቅያማ መጪ ነው አይቀርም ብሎ ከልቡ ያመነ ሙስሊም ይሄ እምነቱ ምን ያደርገዋል? የአላህና የመልእክተኛውን ትዕዛዝ ለማክበር ይቀሰቅሰዋል። አላህና

ጸጋውን ከዋለላቸው ሰዎች ጋር ይሆናሉ ይላል። ሁለተኛው ነጥብ ላይ ነበር ነው ያለነው። አላህና መልእክተኛውን መታዘዝ የትክክለኛ ሙእሚኖች መገለጫ ነው የሚለው ላይ ነን። ወመን ዩጥዕ ኢላሃ ወረሱል አላህና መልእክተኛውን የሚታዘዝ የሆነ ሰው ፈኡላኢከ ማዓል ለዚና አንዓም አላሁ ዐለይሂም እንደዚህ አይነት ታዛዦች አላህ ጸጋውን ካፈሰሰባቸው ውለታውን ካጣቀማቸው ሰዎች ጋራ ይሆናሉ። ሚነ ነብይን ወሲዲቂን ወሽሁዳ ወሳሊሂን፣ ከነቢያት ከእውነተኞች፣ ከሰማዕታትና ከደጋጎች ጋር አብረው ይሆናሉ። ወሐሱነ ኡላኢከ ረፊቃ፣ ከነዚህ ሰዎች ጋር መወዳጀታቸው፣ ጉርብትናቸው እጅግ አማረ ይላል። እና ከዚህ አየት ምንድን ነው የምንረዳው? አላህና መልእክተኛውን የሚታዘዝ የሆነ ሰው አላህ የውሙል ቂያማ ከማን ጋር ያጎራብተዋል? ከነቢያት ጋራ፣ ለአላህ ብለው ሰማዕትነትን ከተጎናጸፉ ሹሃዳዎች ጋራ፣ ከደጋግ ሷሊሆች የአላህ ባሮች ጋር አብሮ ይሆናል። ከነሱ ጋር መዛመድ፣ ከነሱ ጋር መጎራበት እጅግ ያማረ ነው ይላል። በሌላም አየት ላይ እንደዚሁ ምን ይላል? መን ዩጥዕ አልረሱል መልክተኛውን የሚታዘዝ የሆነ ሰው ፈቀድ አጣዐ አላህ በእርግጥም አላህን ታዘዘ ይላል። በዚሁ ሱረቱ ኒሳ ቁጥር ሰማንያ ላይ ነው። መልክተኛውን የሚታዘዝ የሆነ ሰው በእርግጥም አላህን ታዘዘ። ስለዚህም አላህን እና መልእክተኛውን መታዘዝ የትክክለኛ ኢማን መገለጫ ነው። በአንድ አዲሳቸው ረሱል ሰለላሁ አለይሂ ወሰለም ምንድን ነበር ያሉት? ኩሉ እመቲ የድኩሉ ልጀነ ኢላ መን አባ። ኩሉ እመቲ እያንዳንዳቸው የእኔ እመቶች በጠቅላላ ሁሉም፣ የድኩሉነ ልጀና ጀነትን ይገባል፣ አንድም የሚቀር የለም ኢላ መን አባ እምቢ ያለ ብቻ ሲቀር። ና ጀነት ገባ ሲባል እምቢ ያለ ሲቀር የኔ ኡመቶች በጠቅላላ ጀነትን ይገባሉ አላህ ከጀነት ያደርገን ሰሃባዎች ግራ ገባቸውና ኢለ ወመን ያባ ማነው ነው ጀነት ግባ ሲባል እምቢ የሚለው ተብለው ተጠየቁ ረሱል አለይሂ ሰላቱ ወሰለም ቃለ እሳቸውም አሉ መን አጣዓኒ ደኸለል ጀነህ እኔን የታዘዘኝ ሰው እኔ የምለውን የሚሰማ ሰው በርግጥም ጀነት ገባ ወመን አሳኒ ፈቀደ አባ እኔን ያመጸ ያስተባበለ ደግሞ በእርግጥም ናጀነት ግባ ሲባል እምቢ ያለ እሱ ነው። እሳቸውን መታዘዝ ለጀነት ያበቃል፣ እምቢ ማለት ደግሞ ለጀሀነም ይዳረጋል። ረዋሁል ቡኻሪ ከአቢ ሁሬራ ረዲየላሁ አንሁ የተላለፈ ሐዲስ ነው። ቡኻሪ የዘገበው ነው። እና ሁለተኛ አላህና መልእክተኛውን መታዘዝ። ሦስተኛ ሌላው የትክክለኛ ኢማን መገለጫ ባህሪው ምንድን ነው ቢባል አዳኡ ልፈራኢድ ግዴታዎችን በአግባቡ መወጣት። ትክክለኛ ኢማን በልብ ውስጥ ከተሰገሰገ በልብ ውስጥ ተደላድሎ ከተቀመጠ ሰውነት ታዛዥ ለመሆን ምንም የሚከለክለው ነገር የለም። ስለዚህ ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው። አምስት ወቅት ሰላት፣ ረመዳናችንን ከነቀላው፣ ዘካም እንደዚሁ አቅሙ ያለው ሰው ዘካውን በመስጠት ሐጅ በማድረግ የታዘዙ ግዳጆችን በአግባቡ መፈጸም የትክክለኛ ኢማን መገለጫው ነው። ትክክለኛ ቀልብ ያለው ሰው ልቡ የተስተካከለ የሆነ ሰው ሰውነቱም ይታዘዛል። ቀላል ነው። በአንድ ሀዲስ ረሱል አለይሂ ሰላቱ ወሰለም እንዳስተማሩት አላ ወኢነ ፊል ጀሰድ ሙድጋ ኢዛ ሰላሐት ሰላሐል ጀሰድ ኩሉ ወኢዛ ፈሰደት ፈሰደል ጀሰድ ኩሉ አዋጅ! ሁላችሁም ንቁ ይላሉ። በሰውነታችሁ ውስጥ ቁራጭ ስጋ አለ፣ ትንሽዬ ስጋ አለች። እሷ ከተስተካከለች ሰውነት ሁሉ ይስተካከላል፣ እሷ ከተበላሸች ሰውነት ሁሉ ይበላሻል። እሷም ልብ ነች። ስለዚህ ሰው ልቡን በኢማን ካስተካከለ ሰውነቱ በታዛዥነት መስተካከሉ አይቀርም። ግዴታዎችን መፈጸም የትክክለኛ ኢማን መገለጫ ነው። እናም ከሰላታችን ጀምረን የታዘዝናቸውን ግዳጆች እንፈጽም። አምስት ወቅት ሰላታችን ላይ ወቅቱን ጠብቀን እንስገድ። ያለ ምንም ዑዝር ከወቅቱ እያስወጣን በቀዳ ሰበብ አናውጣ። እንዲሁም ደግሞ ረመዳናችንን እንጹ። ቀዳ ካለብን ቀዳውን እናውጣ። ዘካት አቅሙ ከደረሰ ኒሳቡ ልክ ከሆነ ዘካችንን እናውጣ። ይሄ ግዳጅን መፈጸም ነው ማለት ነው። አራተኛ፣ ሌላው የትክክለኛ ኢማን መገለጫው አራተኛ ምንድ ነው? አልቅያሙ ቢልዋጅባት ወልንቲሃኢ አኒልሙሐረማት ዋጅብ የሆኑ ነገሮችን ሁሌም ለመፈጸም ደፋ ቀና ማለት፣ ሐራም ከሆኑ ነገሮች ደግሞ ራሳችንን ማራቅ አለብን። ወላ የቲሙ ኢማኑል መርኢ ኢላ ቢቅያሚሂ ቢማ አውጀበሁላሁ አለይህ ወንቲሃኢሂ አማ ሐረመሁላሁ አለይህ የአንድ ሰው ኢማን የተስተካከለና የተሟላ መሆን አይችልም አላህ ያዘዘውን ግዳጅ እስኪፈጽምና የከለከለውን ሙሐረማት እስኪርቅ ድረስ ማለት ነው። ጢብቀ ሊማ ጃአና ሚን ረሱሊላሂ ሰለላሁ አለይሂ ወሰለም ከአላህ መልክተኛ በመጣልንና እሳቸው ባሳዩን መንገድ ማለት ነው። ረሱል ሰለላሁ አለይሂ ወሰለም ምን ይላሉ? ወማ አታኩሙ ረሱሉ ፈኹዙ፣ መልክተኛው ለእናንተ የሰጣችሁን ነገር በጠቅላላ ያዙት ተግብሩት፣ ይላል አላህም በቃሉ ወማ ነሃኩም አንሁ ፈንተሁ የከለከላችሁን ነገር ደግሞ ተከልከሉ፣ ታቀቡ። ወተቁላህ የትም ስፍራ ሆናቸው አላህን ፍሩ። ኢነላሃ ሸዲዱል ዕቃብ አላህ ቅጣተ ብርቱ ነውና ይለል። እናም ዋጅባቶችን ለመፈፀም ደፋ ቀና ማለት ያስፈልጋል። ሙሐረማቶችን፣ ክልክል የተደረጉ ነገሮችን መራቅ አለብን። ይህንን የማድረግን ተውፊቅ ካገኘን በእርግጥም ኢማናችን ተስተካክሎ አለ ነው። አላህ ይወፍቀን። አምስተኛ አተውበቱ ወል ኢስቲግፋር። ሌላው የትክክለኛ ኢማን መገለጫው ተውበትን ማብዛት፣ ኢስቲግፋርን ማብዛት። አንድ አማኝ የሆነ ሰው ሸይጣን መስመር ሲያስተው ሀጢአት ላይ ሲወድቅ በዛው አይዘወትርም፣ ተውበት አድርጎ ወደ ጌታው መንገድ ወደ አላህ ይመለሳል ማለት ነው፣ በመጸጸት በሰራው ስራ። ስለዚህ ተውበት ማብዛትን አለብን። አማኞችን አላህ እንደገለጻቸው ወለዚነ ኢዛ ፈዐሉ ፋሒሻ፣ እነዚህ አንድን አስቀያሚ መጥፎ ነገር በሰሩ ጊዜ።

በሚሰሩት ስራም ላይ አይዘወትሩም። ወሁም ያዕለሙ የሚያውቁ የሆኑ አይዘወትሩም። ይልቁኑ ተውበት አድርገው ይመለሳሉ። ኃጢአት እንደተሰራ በትክክለኛ ተውበት ወደ አላህ መመለስ የአማኞች ባህሪ ነው። የአማኞች ባህሪ ነው። ስለዚህም ለተውበት ጊዜ ልንሰጥ አይገባም። ሁሌም ኢስቲግፋር ማብዛት አለብን። ተውበት አድርገን ወደ አላህ መመለስ አለብን። ይሄ የአማኞች ባህሪ ነው። አላህም በቃሉ ቁል ያ ዒባዲ የለዚነ አስረፉ እናንተ በነፍሳችሁ ላይ ወሰን ያለፋችሁ ድንበር የጣሳችሁ ባሮቼ ሆይ፣ ላ ተቅነጡ ሚን ረሕመቲላህ፣ ከአላህ ረሕመት ከአላህ እዝነት ተስፋ አትቁረጡ። ኢንነላሃ የግፊሩ ዙኑበ ጀሚዓ ወንጀሎችን በጠቅላላ ይምራል ያለው። ኢንነሁ ሁወል ገፉሩ ራሒም፣ እርሱ ይቅርባይ ለባሮቹ አዛኝ ጌታ ነውና፣ ከአላህ ረሕመት ተስፋ አትቁረጡ። ቶሎ ብላችሁ ወአኒቡ ኢላ ረቢኩም፣ ወደ ጌታችሁ በመጸጸት ተመለሱ ወአስሊሙ ለሁ ለእርሱም እጅ ስጡ ታዘዙ ነው የሚለው ቅጣቱ ሳይመጣ እኛም የማንረዳ ሆነን ከመቅረታችን በፊት ቶሎ ብለን በተውበት በኢስትግፋር ወደ አላህ መንገድ መመለስ አለብን ትክክለኛ ኢማን ያለው ሰው ሁሌም ኢስትግፋር ያበዛል ማለት ነው ስድስተኛ የትክክለኛ ኢማን መገለጫው አልአምሩ ቢልማዕሩፍ ወነህይ ዐኒል ሙንከር ሰዎችን በመልካም ማዘዝ ከመጥፎ መከልከል የትክክለኛ ኢማን መገለጫ ነው በአላህም ያመነ ሰው ሰዎችን በመልካም ነገር ያዛል፣ ከመጥፎ ነገር ይከለክላል። አላህ በቃሉ እንደተናገረው ወል ሙሚኑነ ወል ሙሚናት፣ እውነተኛ አማኝ ወንዶችና እውነተኛ አማኝ ሴቶች፣ ባዕዱሁም አውሊያው፣ ባዕድ ከፊላቸው ለከፊሉ ረዳት ናቸው። ያእሙሩነ ቢልማዕሩፍ፣ በመልካም ነገር ያዛሉ። ወየንሃውነ አኒል ሙንከር፣ ከመጥፎ ነገር ደግሞ ይከለክላሉ። ከፊላቸው ለከፊሉ በመልካም ማዘዝ፣ በመጥፎ መከልከል

ያ የሚሰራውን መጥፎ ሥራ ለማስቆም ይሞክር የመጀመሪያው እርምጃ እሱ ነው ኢማኑ ጠንካራ የሆነ ሰው ሙንከር የተሰራበት ቦታ ላይ አይተባበርም ይልቁኑ ኃይሉን ተጠቅሞ መጥፎ ነገር ለማስቆም ይሞክራል እንጂ ኃይሉን ተጠቅሞ ማስቆም የማይችል ከሆነስ ምን ያደርጋል ሲባል ፈኢን ለም የስተጢዕ ይህንን ማድረግ የማይችል ከሆነ ወይም ደግሞ ሙንከሩን ለመቀየር ኃይል መጠቀሙ በዛ ቦታ ላይ ተገቢ ካልሆነ ፈቢሊሳኒ በመላሱ ይከላከላሉ ይናገር ማለት ነው። ይናገር ከአላህ ጋር የሚያጣላ መሆኑን በመግለጽ ሐራም መሆኑን በመዘርዘር ሙንከርን በሙንከርነቱ ያውግዘው። ፈኢን ለም የስተጢዕ መናገር ካልቻለስ፣ አቅሙ ከሌለው ወይ ተናግሮ ማይቀይረው ከሆነስ፣ የመጨረሻ እርምጃ ፈቢቀልቢሂ በልቡ ይጥላዋል፣ ከአካባቢው ገለል ይበል።

ከናንተም መካከል ወደ መልካም ነገር የሚጣሩ ሰዎችን በጥሩ የሚያዙ በመጥፎ የሚከለክሉ ዳዒዎች መኖር አለባቸው ነው። ይሄ ኡማ ከሌሎች ቀደምት ነቢያቶች ኡማ በላጭ የተደረገውም በዚህ ነው። ኩንቱም خير أمة أخرجت للناس ነው ያለው። ላ ወላሂ እስከ ዛሬ ለነቢያት ህዝቦች ከተገለጹት ሰዎች መካከል እናንተ በላጭ ህዝቦች ናችሁ ነው ያለው። ምክንያቱም ምንድነው በላጭ የሆነው? ተምሩና ቢልማዕሩፊ ወተንሃውነ ዐኒል ሙንከር፣ በመልካም ታዛላችሁ በመጥፎ ትከለክላላችሁ ነው። አይሁዶችን አላህ በቀጣት አንዱ ያጠፋቸው ሰበብ ካኑ ላ የተናሃውነ ዐን ሙንከሪን ፈዐሉ፣ በመሀከላቸው ይሰሩት ከነበረው መጥፎ ስራ አንዱ ሌላውን አይከላከልም ነበር፣ እያዩ በዝምታ ያልፋሉ። ይሄ ነገር ደግሞ አሁንም በዚህ ውስጥ ካለ በዚህ ኡማ ውስጥ በመልካም የሚያዙ በመጥፎ የሚከለክሉ ከሌሉ አላህ አንድ ቀን ሁሉንም በቅጣት ሊያጠፋቸው ይችላል። የዛኔ ቢለምኑት ራሱ አልሰማቸውም ነው የሚለው እና በመልካም ማዘዝ በመጥፎ መከልከል አለን ነው ግዴታ፣ መኖር አለበት። አላህ ሱረቱል ዓስር ላይ ወልዓስር ነው ያለው መጀመሪያ፣ በጊዜያት ምላለሁ ወይም በሰላት አልዓስር። ኢንነል ኢንሳነ ለፊ ኹስር ሰው የተባለ በጠቅላላ በከሳራ ውስጥ ነው፣ የዳነ ማንም የለም። ኢለለዚነ አመኑ እነዚያ በጌታቸው ያመኑ ሲቀሩ አምነው ብቻ አላበቁም። ወአሚሉ ሰሊሃት መልካም ስራዎችን ያስከተሉ በእምነታቸው ላይ ወተዋሰው ቢልሐቅ በእውነት ጉዳይ ላይም አደራ የተባባሉት ብቻ ሲቀሩ። በእውነት ጉዳይ ላይ አደራ መባባል አለብን ማለት ነው፣ ሰዎችን ማስታወስ። ወተዋሰው ቢልሰብር በሚደርስ ሙሲባ ደግሞ ምን ማድረግ አለብን? ሰብር ማድረግ አለብን። ይሄ የትክክለኛ ኢማን መገለጫው ነው። ሰባተኛ ሌላው ትክክለኛ ኢማን ያለው ሰው መገለጫው ዳዕወቱ ናሲ ዳዕወቱ ናሲ ኢላ ዲኒላህ፣ ሰዎችን ወደ አላህ ዲን መጣራት፣ ወደ አላህ አይማኖት። ወጂሃዱ ሰዋት ዲን አን ሰቢሊላህ ከአላህ መንገድ ላይ ሰዎች ወደ ዲኒል ኢስላም እንዳይመጡ እንቅፋት የሚሆኑ ሰዎችን ደግሞ መታገል፣ በብዕራችንም በማንኛውም አይነት የትግል ስልቶች መታገል ግድ ነው። ሰዎችን ወደ አላህ መንገድ መጣራት አለብን። አላህም እንደተናገረው ወመን አሕሰኑ ቀውለን ሚመን ደዓ ኢላላህ

ሰዎች የኢስላም ብርሃን እንዲደርሳቸው የኢስላም ብርሃን እንዲደርሳቸው እንኳን የሚሆኑ ሰዎች ለነገር ደግሞ በእህል ቢሆን ልንጠቃቸው ይገባል ማለት ነው። ይህ ላ መንገድ የሚደረግ ጥሪ ነው። ኢማን ያለው ሰው ይህንን ከማድረግ ወደ ኋላ አይልም። ነው ትክክለኛ ንግድ የሚባለውም ይሄ ነውና በአንድ ሀዲስ ረሱል ሰለላሁ ዐለይሂ ወሰለም ምን ይሉናል? መን ደዓ ኢላ ሁደን፣ ወደ ቅን ጎዳና ወደ ሂዳያ የጠራ ሰው ይላሉ። ወደ ሂዳያ የተጠራ ሰው ካነ ለሁ ምን አልአጅር ምثል አጁር መን ተቢዐው የተከተሉት ሰዎች እሱን በመከተላቸው የሚያገኙት አጅር ሁሉ እሱም አጅር ያገኛል ላይ የንቁስ ذلك ምን አጁርህም ሸይኣ ከእነሱ አጅር ከእነሱ ምንዳ ላይ ምንም ነገር ሳይቀንስባቸው ወደ እነሱን ወደ ሐቅ መንገድ የተጣራ ሰው አጅሩን ያገኛል ይላሉ ይቆራረጣል ወይ ሳይቆራረጥን ኢንሻላህ ይሰማችኋል ብዬ ተስፋ አረጋለሁ እና ይሄንንም አጅር ያስገኛል። እናም ጥሪ ልናደርግ ይገባል። ስምንተኛ ሙዋላቱል ሙእሚኒን ወተበሩ ሚነል ካፊሪን አማኞችን ወይ ሙእሚኖችን ለአላህ ብሎ መውደድ ከሃዲያንን ደግሞ መጥላት ግድ ነው። በክህደት መስመር ላይ የዘወተሩ ወደ አላህ መንገድ ተውበት አድርገው መመለስን የማይፈልጉ ሰዎችን ልንወዳ አይገባንም። አማኞችን ነው መውደድ ግድ የሚሆነው ማለት ነው። ምክንያቱም የምንወደውም ሆነ ምንጠላው ለአላህ ብለን እስከሆነ ድረስ

ያ የአላህ መልእክተኛ፣ ጠላት የሚባለው ወላጅ አባታቸው፣ ወንድማቸው፣ ወንድሞቻቸው፣ ልጆቻቸው፣ ዘመዶቻቸው፣ ቤተሰብ ሁሉ እንኳ ቢሆን የአላህና የመልክተኛው ጠላት ከሆኑ ከአላህና ከመልክተኛው ጠላት ጋር ወዳጅነትን አይመሰርቱም፣ እውነተኛ አማኞች። ኡላኢከ ከተበ ፊ ቁሉቢሂሙል ኢማን፣ አላህ በልባቸው ትክክለኛ ኢማንን አትሞባቸዋል። ወአየደሁም ቢሮሂሚን ከሱ በሆነ መንፈስም አበረታቸው፣ አጠንክሯቸዋል ነው። ነገ የቂያም ቀን ደግሞ ከስሮቿ የተለያዩ አይነት ጅረት የምትፈስባትን ጀነት ያስገባቸዋል። አላህ የእነሱን መልካም ስራና እምነት ወደደ፣ እነሱም የአላህን ስጦታ ወደዱ። እንዲህ አይነት ህዝቦች የአላህ ህዝብ የአላህ ህዝቦች ነው የሚባሉት ሁሌም ደግሞ የሚድኑት የአላህ ህዝቦች ናቸው ነው የሚለው። እናም ሁሌም አማኞችን ለአላህ ብለን መውደድ ይጠበቅብናል። የኢስላም ጠላቶችን ለአላህ ብለን ልንጠላቸው ግድ ነው። ይሄ ትክክለኛ ኢማን ነው። ከአላህ ጠላት ጋር ወዳጅነት መመስረት በፍጹም አይሰራም። እነዚህ ሰባቱ እንግዲህ ትክክለኛ ኢማን መገለጫው ከሆኑ ነገሮች መካከል ለናሙና የቀረቡት ናቸው። ኢንሻላህ የዛሬው እዚህ ላይ ይብቃ።